እነዚህን ነጥቦች አንዴ አጋጣሚ ሆኖ ነው የመጣልኝ እና ቀራኒዮ መጋቢት መድኃኔዓለም እና ሆሳእና እንዴ ተገናኝተው ነበር። መጋቢት መድኃኔዓለም እና ሆሳእና አንድ ቀን ውለው ነበር 2008 ይመስለኛል። እና ያን ቀን ቀራኒዮ መድኃኔዓለም ያወራሁት እና ቀራኒዮ መድኃኔዓለም ሳስተምር ሆሳእና እና መድኃኔዓለም ቢገናኙ ምንድን ነው ልናስተምር የምንችለው ብዬ ሳስብ፣ ኤቭሪቲንግ ቀራኒዮ አንደኛው ኢየሱስ ክርስቶስ ወዴት እየሄደ ነው? ቤተፋጌ ሲደርስ ወዴት እየሄደ ነው? አ? በማቴዎስ ወንጌል ምዕራፍ 17 በኋላ 16 ላይ ታስታውሳላችሁ። እሺ፣ ያደረገ የማቴዎስ ወንጌል 16 ላይ ነው። ታስታውሳላችሁ የሰው ልጅ ማን ይሉታል ካለ በኋላ ሲነግሩት ወረደ። ልክ ከፍኖተ ቂሳሪያ ልክ ሲያልፉ ለጴጥሮስ ምንድነው ያለው? ጴጥሮስ የተቃወመበት ቦታ ማለት ነው። የሰው ልጅ ይሰቀላል፣ ይገደላል ሲለው ጴጥሮስ አሃ ይሄማ አይሆንም፣ ተው ነው አይደል ያለው? ያቺ የፊኖተ ቂሳሪያ ማለት ለማቴዎስ ወንጌል 16 እና 17 ጀምሮ ኢየሱስ ክርስቶስ ወደ ሞት እየሄደ እንደሆነ ወደ መስቀል እየሄደ እንደሆነ ነው። የማቴዎስ ወንጌል 16 ጀምራችሁ ስታነቡ በመስቀል ነው ማነብ ያለባችሁ፣ ወዲ የመስቀል ጉዞ አርጋችሁ ማለት መስቀል ተሸክሞ ወደ ቀራኒዮ ሲወጣ ነው እንዳያችሁት አርጋችሁ ነው ማነብ ያለባችሁ። ቤተ ፋጌ ሲደርስ በጣም መስቀሉ ጫፍ ላይ ነው ያለው። እና ያን ቀን ቤተ ፋጌ ደግሞ አጋጣሚ ሆኖ ምንድነው የተመሰከረ ፈዳ ነው። እና ያ ቦታ ለምን እንደተመረጠው በራሱ እንዴ ነው ቤተ ፋጊም አህዮችም የተመሳቀለ ጓዳ ጎዳና ፕላስ ኢየሱስ ክርስቶስ የሆሳይናን በዓል ሲያከብ፣ ቅድም አንስቼው ነበረ። አላዛር ተነስቶ ነበር። ይሄን እንዳትረሱ፣ የሆሳይና በዓል ከመከረው ፊት አላዛር መሆኑ ነበር ተነስቶ ነበር። የዮሐንስን ወንጌል ስታነቡት የሆሳይና በዓል ድምቀት የህዝቡ መነሳሳት ከአላዛር ትንሳኤ ጋር የተያያዘ ነው። አላዛር ስለተነሳ ይሱን ሊያዩ የመጡ ሰዎች ናቸው። በዓሉን በደንብ ያደምቆ የነበረ ዮሐንስ እንደዛ ጽፎታል። አሁን ይሄ ማለት ክርስቶስ አላዛርን አስነሳ ማለት የመጨረሻው ምልክት ተሰጥቷል ማለት ነው። ከሆሳይና በኋላ ከትንሣኤ በኋላ አላዛር ከተነሳ በኋላ የሞቱና የትንሣኤው ምልክት ተሰጥቷል ማለት ነው። ኢየሱስ ክርስቶስ ለምን ቀርቧል ማለት ነው? ለሞት ቀርቧል ማለት ነው። ሁል ጊዜ ሆሳይና ከምን ጋር ነው የሚያያዘው? ከሞቱ ጋር ነው የሚያያዘው። ራሱ ሆሳይና ማለት ማለት ነው መድኃኒት ማለት ነው። ወይም አቤቱ አሁን አድን ማለት ነው። አሁን አድን ማለት ነው ማለት ነው። መስቀል ነው አይደል? ያለ መስቀል ይሄ ሊሆን አይችልም። ስለዚህ ሁልጊዜ ጊዜ ሆሳይናን መስበክ እና አቅም እንዲያገኝ ከፈለጋችሁ ሆሳይና ማለት ለመስቀል በጣም የቀረበ ሰዓት ብቻ አይደለም። ወንዘ ሰሙን ባለ ፋሲካ ነው። ወንዘ ሰሙና እሷ ብቻ አይደለም። አንድ ስንዝር ነው የቀረው ለመስቀል በጣም የቀረበ ነው። እንደገና ደግሞ ቃሉ ራሱ ሆሳይና የሚለው ቃል አቤቱ አሁን አድን የሚለው ቃል ቀጥታ የሚናገረው ከምን ጋር ነው የተያያዘ ነው? ከመስቀል ጋር ከሞቱ ጋር የተያያዘ ነው። ኢየሱስ ክርስቶስ በይፋ ወደ ኢየሩሳሌም የገባው ሆን ብሎ ነው። ይሄን ነው በፊት ምንድን ነው የሚያደርገው በበዓል ሲወጣ፣ ከዛ እሱ ታዲያ ኢየሱስ ክርስቶስ ሲገባ ሲሸሽ ወደ ገሊላ ይሄዳል አይደል። ከዛ ሲመጣ ምንድን ነው የሚያደርገው ብዙ ጊዜ በበዓል ደቀ መዛሙርት ወጣ እንጂ ሰው እኮ ሊገለጥ እየወደደ እኮ እንደዚህ በድብቅ የሚሰራ አይደለም። ወጣና እባክህ ተናገር ነው ይሉት ነበር አይደል። ከዛ እሱ ግን ለናንተ ሁሉ ጊዜ የተመቸነው ውጡ ይልና ከዛ ይቀራል አይደል። እነሱ ከሄዱ በኋላ እሱ ተደብቆ ምን ያደርጋል? ባህሉ ይገኛል። ያንን ነገር ሙሉ በሙሉ የሚቀይር ጉዞ ነው ያደረገ በይፋ ሕዝብ እያመሰገነ ዘንባባ ይዞ ልብስ እያነጠፈ በአህያይቱና በውርንጫው ላይ ተቀምጦ የዳዊት ልጅ እየተባለ ዳዊት ማን ነው ዳዊት ማን ነው ንጉስ አይደል? የዳዊት ልጅ ሲባል ምንድን ነው ትዝ የሚል የንጉሱ ልጅ ነው። ንጉሱ መጣ ነው የሚተባለው። በዚህ ሁኔታ የገባው ለምንድን ነው አልቋል ማለት ነው፣ ጨርሷል ማለት ነው። ክርስቶስ ሊሞት ምን ሏል ማለት ነው፣ ቀርቧል ማለት ነው። ዮሐንስ አፈወርቅ ይሄንን እንዴት ሴንስ እንዳደረገው ላሳያችሁ። ታስታውሳለ ዮሐንስ ወንጌል ምዕራፍ ሁለት ላይ ነው የአንጾተ ቤተ መቅደስ ያለ አይደል? ማማቴዎስ ወንጌል ደግሞ ስንት ላይ ነው ያለው? ሀያ አንድ ከዚሁ ከሆሳእና ጋር ተያይዞ ነው ያለ እና ዮሐንስ አፈወርቅ አንጾተ ቤተ መቅደስ ሁለት ጊዜ ነው የተከናወነ ወይስ አንድ ጊዜ ነው አንድ ጊዜ ብቻ ከተከናወነ ለምንድን ነው ዮሐንስ የሳበው? ሁለት ጊዜ ከተከናወነስ በምን ልናወቅ እንችላለን? ጥያቄ አንስቶ ይተረጉማል። እና ሲያብራራ አንጽሖተ ቤተ መቅደስ ሁለቴ የተከናወነእና የመጀመሪያው ተከናወነ አላ እና አንጽሖተ ቤተ መቅደስ ላይ ክርስቶስ የተናገረውን ቃል ወሰደ። ምንድን ነው ያለው በዮሐንስ ወይ ቤተ መቅደሱን ልክስ እንትን ሲያደርግ አይሁድን የገሰጸበት የተቆጣበት፣ አላር ምንድን ነው አረ ቤቴን አይደለም የሚለው ቃሉ በትክክል ነው ይልቅ ቅርብ ነው። የአባቴን ቤት ምን አደረጋችሁ ነው የሚለው የንግድ ቤት አደረጋችሁት የነጋዴዎች የአባቴን ቤት የነጋዴዎች ቤት አደረጋችሁት ነው የሚለው ይሄ የሆሳእና በዓል ላይ በተደረገ አንጽሖተ ቤተ መቅደስ እንዴት እንደተቀየረ ተመልከቱ ምንድን ነው የሚለው ጋር የሆሳእና በል ቤቴሰ ቤተ ጸሎት ቤቴስ ቅድም ያለሆነ ሰዓት እንዳይወስድብን ማለት ነው ቤቴ የምን ቤት ይባላል የጸሎት ቤት ይባላል። እናንተ ግን ምን አደረጋችሁት? የሌቦችና የወንበዴዎች ዋሻ በአተሰረቅት ወፋ ያታረ የሌቦችና የወንበዴዎች ዋሻ አደረጋችሁት። ሌቦችና ወንበዴዎች እነማን ናቸው? በዚህ ቦታ ፈሪሳውያን አይደል፣ ሌቦችና ወንበዴዎች ፈሪሳውያን ናቸው። ዮሐንስ ወንጌል ላይ ምን ነበር ያላቸው? እነዚህ ነው እራሳቸው? ነጋዴዎች ነበር ያላቸው? የነጋዴዎች ቤት አደረጋችሁት ነው ያላቸው። ከነጋዴና ከሌባ ከወንበዴ የትኛው ነው ተክሳጥ የሚከብረው አንድን ሰው ነጋዴ ከማለት ነጋዴ ማለት አሁን ስድብ አይደለም። ለካህን ነጋዴ ማለት ስድብ ነው። ካህን ነጋዴ ስትለው ያው እየሰደፈው ነው፣ ግን ሌባ ወንበዴ ከምትለው ይቀላል አይደል? ነጋዴ ብትለው የትኛው ነው ከባድ ተቅሳጽ? ሌባ ወንበዴ የሚለው ለምንድነው ክርስቶስ ይሄን ያህል ያከበደው? ይላል ዮሐንስ። አሁን ለምንድነው ተቅሳጹን የቀየረው? እዛኛው ላይ ለላ ያለ ነው ዮሐንስ ላይ ሲናገር፣ እዚህኛው ላይ ግን ለምንድን ነው የከበደ ሲባል የዮሐንስ ወንጌል የመዘገበው በመጀመሪያው ዓመት የተደረገውን አንጽሖተ ቤተ መቅደስ ነው እና ከይሁድ ጋር የነበረው ግጭት አልጠነከረም ነበር፣ አልከበደም ነበር እና ለላይ ያለ ተግሳጽ ነው ያስተላልፈ። አሁን ግን 23 እየተንደረደረች ነው አይደል? የማቴዎስን ወንጌል 21 ላይ ነው ባተሰረቁ ተፈያ 21 ላይ ነው ልትመጣ ነው እና ዮሐንስ አፈወርቅ ምን አለ? ሊገሉት እንደቀረበ እሱም ሊሞት እንደ ጊዜው እንደደረሰ ስላወቀ ምን አደረገ ነው ያለው አክሮ ነው ተክሳጹ፣ አጠንክሮ ማለት ነው። ኃጢያት እስኪሆን ድረስ አይደለም ያጠነከረው፣ ግን ሙሉ ተክሳጹ ከባድ የሚባልበት ደረጃ ከባድ ተክሳጹና፣ ተክሳጽ ሲከር ደግሞ ወዴት ሊሻገር ይችላል? ጽንፍ ሲይዝ ወደ ስድብ ሊሻገር ይችላል አይደል። በእርግጥ ግብዞች ምናምን ማለት ስድብ ነው ወይስ ተክሳጹ ነው ትሉት ይችላል። ተልታነሱ ይችላል። አይ ተወያዩበት፣ በትርጓሜ ላይ ማለት ነው። ከባድ ቃል ስለሆነ ተክሳጹ ከባድ ነው። ያንን ሰው ግብዝ የሆነን ሰው በዚህ መንገድ ግብዝ ማለት ተክሳጹ ነው ወይስ ስድብም አለበት? ኃጢያት ሊሆን ይችላል ወይስ አይችልም? ስለሚለውን ተወያዩበት። የፈለጋችሁ ውይይት ብታመጡም ለግንዛቤ እንዲጠቅማችሁ ለማድረግ ካልሆነ በቀር ከኢየሱስ ክርስቶስ አፍ የወጣ ቃል በሙሉ ከተግሳጽነት ወደ ስድብነት ሊቀየር የሚችልበት ምክንያት ሊኖር አይችልም። ቀበሮም ብሏል፣ ሌላም ብሏል፣ ብዙ ቃል ተናግሯል። የተናገራቸው ቃላት ከተግሳጽ ድንበር አያልፉም። ከክርስቶስ የወጣ ቃል በሙሉ አሁን ምን ልናደርገው እንችላለን ማለት ነው። እኛ ልንጠቀመው እንችላለን፣ ካፋችን ሊወጣ ይችላል። ለሌላ ሰው ለምሳሌ እሱን አሁን እኔ ልናገረው ይችላሉ፣ ተግሳጽ ከሆነልኝ ማለት ነው ግብዝ ብዬ ብለው ተሰደፈኝ ሊል አይችልም። ግን ግብዝ ነው ወይ? በእውነታ ክርስቶስ ይሄን ሰው ያወቀውን ያህል ፈሪሳውን ያወቀውን ያህል እኔ ላውቀው እችላለሁ? እሱን አልችልም። ስለዚህ የክርስቶስን ቃል ለመጠቀም ፍርሃት የሚይዘኝ ምንድን ነው? ክርስቶስ ያውቃል፣ ግብዝነቱን የግብዝነቱን ሌብል ያውቃል። እኔ ግን ሰውነኝና ስለማላውቅ ተጠንቄ ነው ቃሉን የምጠቀመው። ይከብዳል፣ ወደ ኃጢአት ይቀየርብኛል ማለት በቀላሉ። ቃሉ ግን በትክክል ባመናችሁበት ነገር ላይ ቀበሮ ቆንጽላ አደ እና ቀበሮ ግብዝ ምናምን የሚሉትን ቃላት ክርስቶስ የተጠቀማቸውን ቃላት ብንጠቀም ከአፉ ስለወጡ ተግሳጽነታቸው ለእኛ ፍርሃት የሚጨምርብን፣ እሱ የሚያውቀውን ያህል እኛ አናውቅም። ከእሱ አፍ የወጣ ነው። ከእኛ አፍ ሲወጣ ጥንቃቄ ማድረግ አለብን። ለምን? የእውቀት ችግር ስላለብን ነው። ክርስቶስ አፍ ግን አድያት አይደሉ። ስለዚህ ዮሐንስ አፈወርቅ ምናለ፣ እዚህ ድረስ ነው ሞቱ ያመጣው ይላል። አሁን እናንተ ስትሰብኩ፣ ይሄንን ያመጣሁት ለአንድ ነገር ብቻ አይደለም። ወንጌል አንባችሁ ስትሰብኩ በየትኛውም የወንጌል ክፍል ውስጥ የክርስቶስ መስቀል መኖር አለመኖሩ ይቸካርጉ። የክርስቶስ ትንሣኤ መኖር አለመኖሩ ይቸካርጉ። በምታነቡት በመታነቡት የወንጌል ክፍል ውስጥ ለምሳሌ ወልደ ዳዊት ወልደ አብርሃም ይላል አለመጀመሪያው ላይ። እዚህ ውስጥ የክርስቶስ መስቀል አለ የለም? የክርስቶስ ሞት አለ የለም? የክርስቶስ ትንሣኤ አለ የለም? እዚህ ንባብ ውስጥ እዚህ ሐረገ ትውልድ ውስጥ ይሄ ሁሉ ሰው ዝምዝርዝር የማላውቃቸው ሰዎች ዝርዝር ሁሉ ተቀምጧል። ለመያዝ ለመሸምደድ የሚያስቸግር ነው ብላችሁ ስታነቡ ከጫ እዚህ ውስጥ ምን አለ? መስቀል አለ እንዴ? ትንሳኤ አለ እንዴ? ለምን አላማን የተጻፈ ብላችሁ መቆፈር ልመዱ። በምታነቡት የወንጌል ንባብ ውስጥ መስቀል ካልታያችሁ ትንሳኤ ካልታያችሁ ምን አይደለም ማለት ለመስበክ ጉልበት ታጣላችሁ ማለት የመጀመሪያ ስራችሁ ደካማ የሚሆነው ምክንያቱ ሄዶ ሄዶ ስብከታችን ከማን ጋር ነው የሚያገናኘን? ከትንሳኤው ጋር ነው የሚያገናኘን፣ ከሞቱ ጋር ነው የሚያገናኘን። የምንሰብከው ስብከት በአንድም በሌላም ወደ ክርስቶስ ሞት፣ ወደ ክርስቶስ ትንሣኤ ካላደረሰ ሰሚን አይጠቅመውም። ወይም ለሰሚን የሚሰጠው አቅም አናሳ ይሆናል። አይጠቅመውም የሚለው ቃል እንዳይጎዳቸው ማለት ነው። ሰው ሰሚን የሚጠቅመው ጥቅም ምን ይሆናል ማለት ነው። አናሳ ይሆናል። እስከ ፍጻሜ ድረስ አያደርሰውም? ሙሉ አቅም አይሰጠውም ማለት ነው። ስለዚህ በምታነቡት በማንኛውም ነገር ላይ አሁን ቅድም ያነሳሁት ለምሳሌ የማቴዎስ ወንጌል ምዕራፍ ሁለትን ሳነብኔ ፊት ለፊት የሚታየኝ መስቀል ነው። የሆነ ሕፃን ተወልዶ ስደት አይደለም የሚታየ መስቀል ነው ማለት ሙከራ፣ መስቀል ለመግደል ሙከራ። ጊዜው ስላልደረሰ ነው እንጂ መስቀል መጥቷል ማለት ነው። ይዞ መቶ ገዳዩም እሱ አይደለም ሄሮድስ አልነበረም የሚገድለው። የመሞቻ ጊዜውም ስላልነበረ ከሄሮድስ ሸሸ፣ ከጊዜውም ሸሸ ማለት ነው። ግን መስቀል አጠገቧለ የለም አጠገቧለ በጣም ፐርማነንት ማለት ኢሚነንት ነው። ኢሚነንት ማለት በጣም ቅርብ ነው፣ መስቀል። የሆሳይናን ስታዩት ደግሞ የበለጠ ምን አደረገ ማለት ነው። ትክሻው ላይ አልተጫነም እንጂ ተጠግቶታል። አልተሰቀለበትም እንጂ በጣም ተጠግቶታል። ሊሞት ነው ማለት ነው። ወይ ይሰቅለው ወይ ይቀትለው፣ ይሄን እያለ ነው የሚወጣ ማለት ነው። ስለዚህ ሁልጊዜ ከምትሰብኩት ወንጌል በምሳሌ የሚገለጥ በታምራትም ውስጥ ይሁት በፈለጋችሁ የወንጌል ክፍል ውስጥ ስታነቡ መስቀል መስቀል ይሽተታችሁ ማለት ነው። የክርስቶስ ሞት ይሽተታችሁ፣ ትንሳኤው ይሽተታችሁ። እሱን ሴንስ ማድረግ፣ እዚህ ውስጥ መስቀል አለ፣ ትንሳኤ አለ ማየት ከቻላችሁ እሱን በጣም አቅም ይሰጠዋል፣ ጉልበት ይሰጠዋል። ከዛ ስትሰብኩትም ይሄን ሁሉ የሚያረገው ለካ ክርስቶስ ሞቶ ሊያድነን ነው፣ ተነስቶ ሊረዳን ነው ለካ ይሄን ሁሉ ጉዞ ወደ ሞቶ ወደ ትንሳኤው ነው የሚያመራው ለካ የሚለው ነገር ይጠቅማቸዋል ማለት ነው። አሁን ትንሽ ብርሃን እንትን ካልነው ንባቡን ዲቴል ብንሰብከውም ነጥብ እናወጣላትም ደስ ይለኝ የነበረው ወሳይ ለሌላ ጊዜ ሞከራለሁ ማለት ነገሮቹ። እግዚአብሔር ፈቅዶ የምንገናኝ ከሆነ የዕለቱን ወንጌል የምትፈልጉ ከሆነ ይቸካረጋለሁ። ዘዴ ላይ እንዳተኩር ስጠይቃቸው አባታችንን ጥሩ ነው ስላሉኝ ፈቃደኛም ስለሆኑ በዛ መሰረት ነው ያደረግኩ ማለት ነው። እግዚአብሔር ይስጥልኝ።